ሰላም ጋር ብላ ብለው የደወሉልኝ ጓደኞች አሉ ወደ እነሱ የሄድኩ ነው እንግዲህ። ቀጣይ የሚሆነውን አብረ እናያለን። ብቻ ያው ሰርፕራይዝም ይኖራል። ያው እስከ መጨረሻው አብራችሁኝ እንድትቆዩ ከአሁኑ ጋር

ግን ያስ ስትተኙ ስንቱ ናችሁ የሚተኙት? በጣም ብዙ ነው። ሙቀት ለመሳብ የሚገርም ነው። ግን ያው እኔ ምን መሰለህ ዘላቂ መብቴ እናንተ መምጣት እስኪችል ድረስ ቢያንስ ወደ መጣችሁበት ብትመለሱ ነው የእኔ ሀሳብ። እሺ፣ ለምን ወደ ላላው መጣያችሁ ጥሏችሁ ሄዳል። ቤተሰብ ያለው እዛ ነው? ያው እናትህን ወይ አጎትህን እያገዝክም ትኖር ይሻላል፣ እዚህ ከተማ ትርፍራፊ እየበላ ከምትኖር። አዎ፣ በጣም ከባድ እኮ ነው። እኔ የደሃ ልጅ ነኝ እንደናንተ አቋሚ ችግር ሆነ ነው። የደሃ ልጅ ደግሞ ያው እራብን ያውቀዋል፣ ችግሩን ያውቀዋል እና ያው ሁሉም ሰው የራሱ የሆነ ባክግራውንድ አለው። ላይክ እንደ እናንተ ፈተና አይቻለሁ ጎዳና ባልወጣም ግን ቤት ሆኜም ተቸግሬ ነው። እኛ እንወዳችኋለን ማለት መስዋዕትነት ምን ከፍለው ለእናንተም ጭምር እሺ። ጓደኞቼ ጫካ ላይ የሚሰቃዩት እና የሚለፉት ያው እናንተም ኢትዮጵያውያን አደላችሁ፣ ለእናንተም ጭምር ዛሬ ጎዳና ላይ መውደቃችሁ ናት፣ ነገ ትልቅ ቦታ ትደርሳላችሁ። የዛኔ እኔን አትረሱኝ፣ ማ እንዳትረሱ ማለት ከጎዳና ተነስቶ ትልቅ ቦታ የደረሰ ሰው የምታውቁታል? ከጎዳና ተነስቶ ነው

ታፎ ታፎ ሚካኤል ታፎ ወደዛ ማለት ነው። ኦኬ ከዛ የሚገርም ነው። አሁን እኮ እናንተ የምመክራችሁ አንድ ነገር ማለት ነው እንዳሰርቁ። እሺ፣ ከሰረቃችሁ ማንም ሰው አይረዳችሁ፣ አንደኛ ወደፊትም አያልፍልም። ሌባ ከሆንክ ገብቷል። ንጹህ እጅ ካለ ግን የሆነ ሰው ይረዳሃል። አሁን እናንተ አዲስ ስለሆናችሁ ፈጣሪ እናንተ እናንተ ጋር ያገናኘኝ የሆነ ነገር እንዳደርግላችሁ ተልኬ ነው የመጣሁት ከፈጣሪ ስለዚህ አቅሜ ምንድን ነው? ትራንስፖርት ከፍዬ ሀገር ቤት መላክ። ያኔም ያው እንግዲህ ስልካችሁ በቪዲዮ እየታየ ምናምን ነው፣ ለምን ፌክ እንዳይመስል ነው፣ ለተከታዮቼ ፌክ እንዳይመስላቸው። መናሪያው ስጄ ሸኛቸዋል። እሺ፣ የአንተ ዲላ ነው ያልከኛ ዲላ የአንተ አውቶቢስ ተራ ነው መናሪያው። እዚህ ጉርድ ሾላም አለ። የእሱ አየር ጤና ነው። ዲላ የሚሄዱት አየር ጤና ናቸው አይ በጣም የሚገርም ነው እንኳን አገኘዋችሁ፣ በዛ ላይ በጣም ህፃናት ናቸው። በጣም የሚያሳዝነው ቶሎ ከዚህ ህይወት ካልወጣችሁ በቃ ይሄው። እነዚህ አሁን ትልልቅ ናቸው ግን ከናንተ በጣም ትልልቅ ናቸው ይሰራሉ፣ እናንተ ግን መስራት ይከብዳቸው። ይሄ ታክሲ ላይ ምናምን ዳርዳር ሄዳችሁ ረዳት ለመስራት ምናምን አልሞከራችሁ

እንደዚ አይነት ያው ተከራይቶ መኖር ቢችል አሪፍ ነው። አይ በጣም ደስ ይላል። እንግዲህ ቤተሰቦቼ እንዳያችሁት፣ ያው ምሳ ዛሬ የሚጋብዙኝ እነሱ ናቸው። በጣም ነው የተደነኩት። ምክንያቱም ገና ወደ አዲስ አበባ ከመጡ በጣም አጭር ጊዜ ነው እና ያው እንግዲህ ፈጣሪ እነሱን ያገናኘኝ፣ ምናልባት የጎዳና ሕይወትን በደንብ ሳይለምዱት ቶሎ ወደ ቤታቸው የምንልክበትን ነገር ማመቻቸት ነው እኔ አስባለሁ። እግዚአብሔር ይፈጽም እና ያው ወደ ሀገራቸው መልሳቸዋለሁ ብዬ ተስፋ አደርጋለሁ። እና በጣም ደስ ብሎኛል ስላገኘኋቸው። ያው እናንተም ከባድ የምሳ ግብዣ ጠብቃችኋል። እንግዲህ ከባዱ ምሳ ግብዣ ይሄ ነው። እና እንግዲህ ምሳ አዘናል እየጠበቅን ነው። ከእነሱ ጋር ነው በለው ዛሬ ያው እንግዲህ ሀሳባችሁን ጻፉልኝ፣ ብቻ የተሰማችሁን ጻፉልኝ። ከስር ደግሞ ስልኬን አስቀምጥላችኋለሁ። የፈለጋችሁትን ምን አይነት ጥያቄ ሆነ አስተያየት እንድጽፉልኝ ስልኬን ከስር አስቀምጣለሁ። በቴሌግራም በዋትሳፕም አለው። ከምሳ በኋላ እንገናኛለን እንግዲህ ይመቻችሁ። ድር ቤት ለመሄድ ይፈልጋሉና፣ አዎ በጣም የገረመኝ ማለት ሞክረው አሉላ። ወታደር ነው ነው ሞክረው አሉላና አንተነ ስድስት ያልፈ ስምንት እሱ ስድስት ስድስት እና ስምንት ስለሆኑ መስፈርቱን ስላላሟሉ ነውና ለጊዜው እድሜያቸውም ገና ስለሆነ እኔ ወታደር ቤት እንዲገቡ አልመክራቸውም። ምክንያቱም ህፃናት ናቸው፣ ገና የኛ መስሪያ ቤት አይደግፈውም። ይሄን ሂደን ደግሞ ሂደውም ውድቅ እንደተደረገባቸው ነግረውኛል። ማለት ሞክረናል፣ ተፈትነናል፣ ግን እድሜ ገና አልደረሰም፣ ቁመታ አልደረሰም ተብዬ ነው የተመለስኩት፣ አሉና በጣም የሚገርም አጋጣሚ ነው። እንግዲህ ምግብ ቤት በር ላይ ቁመው ያው ምላሽ የሚባለው ወይም ትርፍራፊ ምግብ እየጠበቁ ነው ያገኘዋቸው እና በጣም ያማ። ምክንያቱም ወታደር ራብን በደንብ ያውቀዋልና መጠማትን፣ መራብን በደንብ ያውቀዋል ወታደርና ይገባኛል። ስሜታቸው ይገባኛል በጣም አንደርስታንድ እንዳደርጋቸዋለ። ምክንያቱም ጓደኞቼ መስዋዕትነት የሚከፍሉት ለእነሱም ጭምር ስለሆነ ነው እና የሚከፈለው ዋጋ የሚፈሰው ደም ለእነሱም ጭምር ነው እንደ ዜጋ ስለሆኑ፣ ዛሬ ጎዳና ላይ መውደቃቸውን ብቻ አይደለም፣ ነገ ከጎዳና ተነስተው ተአምር መፍጠር እንደሚችሉ አምናለሁ እና ትንሽ መንገድ ብጠርግላቸው ደግሞ ሆኔ ፈጣሪ ያው ዋጋዬን ይከፍለኛል እና ቢያንስ ትራንስፖርት አመቻችቼ ልካቸዋለሁ ብዬ ቃል ገብቻለሁ። ይኸው በእናንተ ፊት ነው ቃል የምገባው። ኔክስት ደግሞ ስሸኛቸውም ቀርጬ ለቅላችኋለሁ እና እናንተ ግን ኮሜንት አድርጉልኝ፣ ደውሉ፣ ጻፉ። ቴሌግራም ላይ ከመደወል ይልቅ ይቅርታ ግን ቴሌግራም ላይ ብጽፉልኝ በጣም ምርጥ ነው። የስራ በጣም ቢዚ ስለምሆን ስልክ አላነሳ እና እንግዲህ ምሳ ጋባዥም ተጋባዥም እዚህ ቁጭ ብሏል። ያው ትልቅ ሰርፕራይዝ ጠብቃችሁ እንደነበረ እና ትልቅ ምስጋና ጠብቃችሁ እንደነበረ አልጠራጠርም። ግን የዛሬው አይዲያ እና ሀሳቤ ከእነሱ ጋር ውዬ የእነሱን ሕይወት ደግሞ እስኪ ለእናንተ ማሳየት እና ደግሞ የእነሱና የኛ ሕይወት ምንድን ነው የሚያገናኘው የሚለውም በዛው ላስረዳችሁ ስለምፈልግ ነው። የእነሱ ሕይወትና የእኛ ሕይወት ወታደር በወጣበት ነው የሚያድረው ወታደር ቦታ አይመርጥም። ጎርፍ ነው ጭቃ ነው አይልም። ወታደር ራበኝ ብሎ ከግዳጅ አይመለስም። ወታደር ስንቅ አለቀብኝ ብሎ ወደ ኋላ አያፈገፍግም። አንድ ጥርስ ኦሬዲ አንድ ጥርስና አንድ ፀጉር እስኪቀረ እንደሚሉት ያራዳ ልጆች ያለውን አቅም አንድ ጥይት እስኪቀረው የመፋለም ጀግንነት አለው እና ከነሱ ጋር የሚያመሳስለን በዚህ ነው እና እነሱ ራቡን ያቁታል። ጥማቱን ያቁታል መንገድ ላይ መተኛቱን ያውቁታል። ቦታ ሳይመርጡ የሚተኙበት ሁኔታ አለ። ክረምት ነው ደግሞ፣ በጣም በጣም ዝናብ ያለው አዲስ አበባ ያለው ዝናብ ከባድ ነው። ይህን ዝናብ ተቋቁሞ ይህን ብርድ ተቋቁሞ ደግሞ በዚህ ላይም ቡሌ እየለመኑ ነው ያሉት። አጭር ጊዜ ነው ወደ አዲስ አበባ ከመጡ። እንግዲህ ተባብረን ወደ ሀገራቸው ብንመልሳቸው ባይ ነኝ። አንተ ነህ ቤተሰብ የለኝም ያልከኝ። ኦኬ። ማለት እናት እና አባቱ ሙተዋል። አጎትን አጎቱ ነው ጓደኛን አረ ከተማ ያሳደገኝ ገጠር ነው መታረ ገጠር ከተማ አጠጋ ብሎ ከከተማ ትንሽ ገባ ብሎ ሰፈር ውስጥ በጣም የሚገርም ነው። እሱ ደግሞ ቤተሰቦች እሱ እንዳለው እናቴ የሞታለች ነው ያልከኝ፣ አባቱ ነው የሞተው እናቱ ደግሞ በጣም ደካማ ነች። እስከ ስምንት አስተምረው እንግዲህ ከአቅሟ በላይ ሆኖባት ነው። አሁን አስቡት የዚህች ኦኬ፣ በጣም የሚገርማችሁ ነገር ቤተሰቦች ማለት እናቱ ማስተማር ከብዷት እስከ ስምንት ደብተር መግዛት ሲያቅታት ነው እሱ ስራ ፈልጌ ራሴን አስተዳድራለሁ፣ ራሴ እንችላሉ ብሎ ደላላ ተከትሎ አዲስ አበባ መጣ። ልክ ሲደርስ ደላላው ጠፋ፣ እሱ እዚህ ቀረ ማለት ነውና እንዲህ አይነት ብዙ ህፃናቶች ከተማችን ውስጥ ይገኛሉ። ያው እንግዲህ መንግስት እንዲህ ቢያደርግ ከሌ እንዲህ ቢያደርግ እንዲህ ቢሆን የሚል ነገር ከማለት ይልቅ ከኔ ምን ይጠበቃል እኔ ምን ላድርግ የሚለውን ብናስብበት፣ ማለት ሁለት ልጆች እነዚህን ወደ ሀገራቸው ከመለስኳቸው እንግዲህ ትልቅ ውጤት ነው። ምክንያቱም ከተማውም ያለውን ነገር ይቀንሳል መጨናነቁንና እናቱ ደግሞ በጣም ማዝ ነው። አሁን እዚህ ይኑር አይኑር ይሙት ይዳን አታውቅም፣ እና በጣም ያማል። እናት እናት የመሰለ የእናት ክፉ የእናት ድሃ የለውም፣ እና እናት ምን ጊዜም እናት ነች። እና ልጇ ከነ ችግሩ ከነ ድህነቱ ከነ ስራ ማጣቱ ቢኖርላት ደስ ይላታል። እና እነዚህ ልጆች እናታቸው እሱ እንኳን ቤተሰቦች የሉትም። ይሄኛው ግን እናቱ ምን ትላለች የሚለው በጣም ያማል አባቱ ሞቷል እና እንግዲህ እስኪ ቀጣይ ተሳክቶላቸው ተለውጠው መጥተው ሲያመሰግኑ እንደምትሰሙ በፈጣሪ ሙሉ ተስፋ አለኝ እና በጣም ደስ ብሎኛል ስላገኘዋቸው በእውነት ለእናንተም ስላስተዋወቅኳቸው ደስ ብሎኛል ያንተስ ማነው እሺ አሚር ማን አሚር አበራ ነው እሱ የመታሀራ ልጅ ነው አንተስ ደረጀ ደረጀ ጉዬ ነው የዲላ ልጅ ነውና እና ምናልባት እዚህ ሚዲያ ላይ የምትከታተሉ ልታቋቸው ትችላላችሁእና በተቻለ መጠን እ ከእናንተ የምታቋቸው ከሆነ ቤተሰቦቻቸው ጋር እንዲደርሱ የምናደርግበትን ሚስ ብናመቻች ባይነኝ። በጣም ወዳችኋለሁ። ምሳ የበላን ደሞ እናወራለን እነሱ ጋር የምንጫወታለን። እስኪ ከምሳ ፕሮግራሙ ይሄን ይመስል ነበረ። ማለት ከእናንተ ጋር ያለውን ነገር ለማጥበብ እና ርቀቱን ለማጥበብ የተጠቀምኩት አንዱ መሳሪያ ነው። ምክንያቱም እኛም የሚራራ ልብ አለን፣ እኛም በጣም እናዝናለን፣ ውስጣችን ይጎዳል የሚለውን ነው ዛሬ ማስተላለፍ የምፈልገው። ለምን ብዙ ጊዜ እኛ እንደ አረመኔ፣ እንደ ጨካኝ፣ እንደ በቃ ምንም የሚራራ ልብ እንደሌለን ተደርጎ ብዙ ቦታ ይታሰባልና ከዚህ በኋላ እንግዲህ አደራ ምላችሁ ነገር በመለ ፌዳው ቤተሰቦች ስም አደራ ምላችሁ፣ ከዚህ በኋላ ወታደር በጥላቻ ባን መለከትና የኛ አገልጋይ የኛ ህዝብ የኛ ከኛ አብራክ ይወጣ እንደሆነ አስበን በፍቅር ብንቀበልላለሁ። ዛሬ እንግዲህ እነዚህን የመሳሰሉ ወንድሞች አግኝቻለሁ፣ አድራሻ ተቀብያቸዋለሁ፣ ቀጣይ ስመጣ እንዴት እንደማገኛቸው ስልኬንም ሰጥቻቸዋለሁ። እና እንግዲህ ውድ ቤተሰቦች ቀጣይ ወደ ሀገራቸው ምልክበትን ነገር አመቻቻለሁ። በጣም ደስ ብሎኛል ከነሱ ጋር ምሳ ስለበላው፣ ከነሱ ጋር ደስ የሚል ውሎ ስለዋልኩኝ በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ አልጠራጠርም። ኮሜንት ጻፉልኝ። ስልኬን ከስር አስቀምጥላችኋለሁ። በጣም ወዳችኋል።